ሕዝቡ በሰላም እንዳይንቀሳቀስና የልማት ተግባሩን እንዳያከናውን ያደረገው የሰላም እጦት መፍትሔ እንዲያገኝ የአዴት ከተማና የይልማና ዴንሳ ወረዳ ነዋሪዎች ጠየቁ። የጥፋት እጆችና መዘዙ በሚል ርዕስ በአዴት ከተማ በተካሄደ ህዝባዊ ውይይት ነው ነዋሪዎቹ ሰላም እንዲሰፍን ያሳሰቡት። እያያው ተስፋውን ዝርዝር ዘገባለሁ። በአማራ ክልል የተከሰተውን የሰላም እጦት በመቋጨት ክልሉ ወደ ተረጋጋ ሰላምና ልማት እንዲመለስ ህዝባዊ ውይይቶች እየተደረጉ ነው። በሰሜን ጎጃም ዞን ከአዴት ከተማ አስተዳደርና ከይልማና ዴንሳ ወረዳ ነዋሪዎች ጋር በተካሄደው የሰላም ውይይት ህዝቡን ለሰብአዊና ቁሳዊ ጉዳት እየዳረገ የሚገኘው ይህ የሰላም እጦት እንዲያበቃ ሁሉም የየድርሻውን መወጣት እንደሚገባው ተነስቷል። የህዝባዊ ውይይቱ ተሳታፊዎች እንደሚሉት የወንድማማቾች የእርስ በርስ መጠፋፋት በእርቅና በይቅርታ መቋጨት ይገባዋል ብለዋል። ሁለት ወንድማማች ሁለት ቤተሰቦች እኔ እንደዚህ እኔ በጣም ነው የማለቅሰው። እንቤ በጣም እንቤ እየተናነቀ ነው ያለሁት። ማንን ማን ይገላል? ማንን ማንን ያወድማል? የመመካከር ጸባይ ቢኖር ህዝብም ያለ መንግስት አይኖርም፣ መንግስትም ደግሞ ያለ ህዝብ ብቻውን አይኖርም። የምርት ሀገር፣ የበሬ ሀገር ሀለ ጨው የሚቀራት ነገር የለም እና እነሱን ፈጣሪ ይመልሳቸው። ዳኛውን ተዳኛ ያሳርቅልን? አሁን እንደተነገረው እናንተ ጦርነት ምንም አይጠቅምም። ችግሩን ለማስቆም የሃይማኖት አባቶችና መላው ህብረተሰቡ መምከርና ሰላምን መስበክ እንደሚያስፈልገውም ነው የተናገሩት። ለአማራ ህዝብ ሀሳቢ ነኝና ተቆርቋይ ነኝ ካልነ እያንዳንዳችን እዚህ ውስጥ ያለን ሰዎች እውነቱን መናገርና መድፈር ያስፈልጋል። እሱን እስካላደረግነ ድረስ ከችግሩ መውጣት አንችልም። ከአዲስ ዙሪያ በኋላ ወጠን እኮ ልቅሶ ልቅሰን አድርሰን እኮ ወንድም እህት እኮ ሲሞት ቀብረን መምጣት አልቻልም። ይህ ሁሉ ችግር የሚፈታ በምንድን ነው? በመወያየት ነው በእርስ በእርስ በመጋደል አይደለም፣ ወንድማማቾች በመጋደል አይደለም። እዚህ ላይ የሃይማኖት አባቶችም ከፍተኛ ጥረት ማድረግ አለባቸው። የተፈጠረውን ችግር መቋጨት ባለመቻሉ በርካታ የህዝብ የልማት ስራዎች መቋረጣቸውን ያስረዱት የሰሜን ጎጃም ዞን አስተዳዳሪ አቶ አሰፋ ጥላሁን ይህም ክልሉን ወደኋላ እየጎተተው ነው ብለዋል። በክልሉ መንግስት በጀት በዚህ ዞን 366 ኪሎ ሜትር መንገድ ይሰራል። ይህ ይቁሟል ማለት ነው። በፌዴራል መንግስት አምስት የአስፋልት ፕሮጀክቶች አሉ። እነዚህ አምስት የአስፋልት ፕሮጀክቶች አንዳንዶቹ በሙሉ አቅማቸው አይሰሩ፣ አንዳንዶቹ ደግሞ ቆመዋል። በክልሉ ጥያቄ መሰረት የክልሉን ሰላም ለመመለስ የገባው የሀገር መከላከያ ሰራዊት ክልሉን ከመፍረስ ታድጎታል ያሉት በምስራቅ እዝ የ304ኛ ኮር አዛዥ ብርጋዴር ጀነራል አዲሱ መሐመድ፣ ተግባሩ የውጭ ኃይሎች አስተሳሰብ ያለበት መሆኑን መረዳት ያስፈልጋል ብለዋል ታሪካዊ ጥላቶቻችን የሚፈልጉት አንደኛ ጠንካራ መንግስት እንዳይኖራት ማድረግ፣ ሁለተኛ ጠንካራ መከላከያ ሰራዊት እንዳይኖራት በየቦታው ወጥረን እንዳይደራጅ እችን አገር እንበትን ነው። እኛ ደግሞ አገር አይበተንም ነው። አገር አይፈርስም ነው የሚፈርስ አካል ይፍረስ እንጂ አገር አይፈርስም። የሀገር ሽማግሌዎችና የሃይማኖት አባቶች ችግሩን ለመፍታት ተቀናጅተው መስራት እንደሚገባቸው ያሳሰቡት ደግሞ በምክትል ርዕሰ መስተዳደር ማዕረግ የገጠር ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረሳሉ ናቸው። ይህ ካልሆነ መንግስት ህግ የማስከበር ተግባሩን ይቀጥላል ብለዋል። የአማራ ህዝብ የሚታወቅበት በህግ አክባሪነቱ፣ በስርአት አዋቂነቱ፣ በስርአት ሰሪነቱ የሀገር ዳር ድንበር በማስከበር አንድነትን በማስጠበቅ የሚታወቅ ህዝብ ነው። ከዚህ በኋላ የሚጠቅመን የሚመስለኝ የሀገር ሽማግሌዎች፣ የሃይማኖት አባቶች እድሉ እንዳያመልጣቸው ተጠቀሙበት። ከውይይቱ በኋላ የክልል የዞንና የወረዳ የስራ ኃላፊዎችና የሀገር መከላከያ ሰራዊት አመራሮችና አባላት በአዴት ከተማ አስተዳደር እየተሰሩ ያሉ የልማት ስራዎችን ጎብኝተዋል።